ሑሴን ሰይድ ሙሐመድ ይባላለሁ። ያው እስካሁን ድረስ መከላከያ ከገባ አመት ከሰባት ወር ምናምን ሆነኛል። ነገር ግን በዛች መልክ ስታገል ኦሮሚያ ክልል ነበረ መጀመሪያ። እዚያ ኦሮሚ ሕዝብ እንዳየው ጨፍጭፈን ጨፍጭፈን መጥተናል። እዚህ አማራ ክልል ስንመጣ ደግሞ እንዳያችሁት እናንተም ጋር በዚህ ገጥመን ነበር። ወዲያ የሚመጣውን ህል እየገጠምን ነበር ግን ስንል ጥቅም እና ጉዳቱን ስናመዛዝነው ደግሞ ጉዳቱ ነው እንጂ ጥቅም የለው። እኛ እዛ የሆነ አንዳንድ ነገር ስንናገር ይላል እኛ ለማሳቅ እና እኛ እንዲ ለማስጠሩ ጎል ለማክታት የሚሞክር ነበር። በዛ ላይ እየረሸ ነው ጭምር ተብለን ነበር ማለት ወደ ሲወሩ ግን እኛ እየተናደፍነ በዛ አንገደፍትን ዝም ስንል የሆነ ፈሪና ሞኝ ያደረግነ በዛ የተነሳ እኔ እና እሱ እኔና ጓደኛ እስከዛሬ ማብረን ነበረ እንዴት የራሳችን ወንድምና ወገን እንዴት እንጨፍጭፋለን? እናትና አባታችን እንዴት ነው እንጨፍጭፋለን? በማለት ይህ ሰውየ አሁን ጥቅሙና ጉዳቱን ስናመዝ ነው ጉዳት እንጂ ጥቅም አላገኘንበትም። የምንታገለው ለማ ነው ለአማራ ሕዝብ ነው የምንታገለው ወይስ ለምንድን ነው ነው፣ ለባለስልጣን ለባለ ወንበር ነው በማለት እንደምታዩት እኛም ወደዚህ መጥተናል። እናንተም በአግባቡ ተቀብላችሁና እናመሰግናለን ያለኝ አንተ ፋኖ ነው፣ የፋኖ ተልእኮ ይዘ መጣ ፋኖ ነው። ለመረሻ ነበር ለምናሁን ብዙዎቹ የሚያንገረግሩ ነበር። ይህን ያሁን ለእነሱ የማቀርብላቸውና የሚሰጣቸው ነገር አማራ ተወላጅ የሆነ አማር ይደበደባል፣ ያሰቃያል፣ ያስራል፣ ፋኖ ነው ይሉታል። ሚዞ ፋኖ አለ ሚዞ ኢትዮጵያዊ ነው። ፋኖም ለኢትዮጵያና ለአማራ ሲነዙ የሚታገለው ለማንም ማለት ግን ደግሞ ብልጽግና ፓርቲ የሚባል በየ ከወንበሩ ላይ እስከከላ ድረስ ነው እንጂ ከዛ በኋላ ሱ ሰላም ከሆነ ማንም ሱ ዞሮ የሚለ ማለት ነው። ነገር ግን ፖሊስና አድባበታኝ የሚባል ነገር አማራ ላይ ተወልዶ አማራ ነሱ ለምን ይገዳል? ለምን ይጨበጭ? መከላከያ ሰራዊትም በሙሉ የሆናችሁ እና የፖሊስና አድባበታኝ ሚኒሻ ሆናችሁ ይህ ብልጽግና ፓርቲ የሆነ በጣም አስከፊ እና ዘግናኝ የሆነ ተቋም ስለሆነ ወይም ወደ ፋኖ ገብታችሁ ወይም ወደ ህዝቡ ገብታችሁ ተገለግሉ። ደስ ይለኛል። የሚመለክታለኝ ፈንታሁን ሰማ ባላለሁ ነው። የመከላከያ ሰራዊት ነው አባል ነኝ የነበርኩት። ፈረስ ቤት ነው ደጋደሙት። ከዛ እያለን ትልቅ ችግር ነበር ው አማረታው ላይ ስለነበር በቃ ብዙ ችግርም ነበር። ሰባ እናንተ ፋኖ ናችሁ፣ ቡናችሁ መጣራት አለባችሁ እየተባለ ነበር። እስከዚህ ነበር። ከዚህና ደግሞ ነበር፣ ስንዋጋም ነበር። በዛም በዛም ከመጀመሪያ ሲሄድ ኦሮሚያ ክርድ ነበር ማለት ነው። ኦሮሚያ ክርድ ቆይተን መጣን። በዚህ ገብተን ግጭም ግጭም ነበር፣ ስንገጃገኝ ነበር፣ ስንገጃገኝ ቆየነ ነበር። ስለዚህ ምንም ማንም የሚነካን የለም። ማን ነው የእኛን ነዚህ ነው የሚለን ነው? እሱ ጋር ተነጋገርን። ነገ ዛሬ ነገ እስካሁን ደርሰና ላይ ያለው ይሄ ነው። በመቀጠል ቦተሊካ አለ፣ ትልቅ ቦተሊካ አለ። ፋኖ እየፈረሰ ነው ተደምሷልኝ እያለ ብዙ ያወራሉ ማለት ነው። ስለዚህ መከላከያ ሠራዊት ዘጭ ነው፣ ፋኖ ይፈርሳል በተሰሰነ ሰዓት ይሄ ነው በቃ የሚናገር እየፈረሰ ነው ፋኖ ታጨፍጭፏለኝ በሩን

ቆሻሻ ትደፋላችሁ ነበር የምንባል ማለት ነው። በዛ ያን ያን ወጣን መተን እናንተ በሰንታ ብላችሁና ማለት ነው። የአግባቡ ስራቸው ደስ አላለም። ህዝባችን እያስጨፈጨፉ። በህዝባችን ላይ በጣም ትልቅ ጉዳት እያደረሰ ነው። ገበሬ እኮ ምንም ባላወቀው እያመጡ እየደበደቡ። ያ ሲሆን በጣም ትልቅ ስሜት አሰምቶናል። እንደዚህ መሆን የለበትም። ነው በዚህ ነው። እዛ ደባ ሳለ ከሱ ጋር ስልክ ምትደዋውል በቀደም ያመጣ ነው ከሱ ጋር ስልክ ምትደዋውል ይህን ቀን ይህን ቀን ይህን ቀን እያለ አልተበቸነም። እዛ በተበቸነ ሰዓት ወጥተና ዋርዲያ ስድስት ሰዓት ነበርና አምስት ደቂቃ ራሱ አልተቀመጠም። ወጣን መጣን። ወጥተን ግማሽ መንገድ ስናደርግ የሆነ ጠላት ውስጥ ገባን። የወፍ ድምፅ አሰማን። እዛ ቆመን ስናዳምጥ ጫጫታ አወዛ የሆነ ሽብርስ አደር መጣ እናንተም እዛው ላይ ተንግላታችሁ ማለት ነው። በሰላም ታቀብላችሁ እዚ አደርሳችሁ ማለት ፋኖች አሉ። በጣም ቆንጆ ቆንጆ ወንድሞች ማለት ነው። መሳሪያ እኮ ገለው እኮ መቀበር እኮ ይችሉ ነበር። እስከናንተ አመጣ ታሸክመው ሻንዳችን እያገዙ ነው ያመጡ ይሄ በጣም ትልቅ ትብብር ነው። ቆንጆን አራት ሰዓት ጉዞ ማስጓዝ ማለት ሌላ ወን ሀዘር ይደፋናል መሳሪያችን ነበር። ይሄ በጣም ቆንጆ ትብብር ማለት ነው። ለመከላከያ ሰራዊት እና ለአድማ በታኝ ፖሊስ ማስተላልፈው የአማራ ሕዝብ ከመጨፍጨፍ ወይም ወደ ፋኖ ወይም ወደ ክፍለ ሀገር መግባት ይሻላል። ይሄን ማስተላልፈው ለምትግና መታገል ምንም አረግም ወይም ወደ ፋኖና ወደ ክፍለ ሀገር መግባት ይሻላላችሁ። ማስተላልፍ ምን አለ።